በቃ ይሄን የያዙና አንድ ስምንት ወይም አስር መጫወቻ ለኔ ይስጡኝ። በቃ ወንድሜ ብሩን መለስና ቀለበቱን መልስልኝ እባክህን። ሁለት አራት ሺህ ብር አንሶ ከሆነ ልጨምርልህ። አይ አይደለም፣ ሀሳቤን ቀይሬ ነው፣ መሸጥ አልፈልግም። በቃ መልስልኝ። ይቅርታ ያደርጉልኝ እመቤቴ። እመቤቴ መጀመሪያ መጀመሪያ ይረጋጉና፣ ከዛ በኋላ ቀስ ብሎ ይንገሩኝ። ምንድነው ጉዳዩ እመቤቴ? አላወቅሽኝም? አይ አላስታወስኩትም፣ እመቤቴ። ከአስር ከአስራ አምስት ቀን በፊት መጫወቻ ገዝተሽኝ አምስት ሺህ ብር ድፍን አልሰጠሽኝም። ምን የፈለጉት ነገር አለ እንዲ? አሁን አይ፣ ምንም የፈለግኩት ነገር አደለም። ብቻ ያንችን አደራ አልመልስልሽ ነው። የምን አደራ? እኔ ኮ ምንም አልሰጠወትም። አይ፣ ከጣትሽ ይሄ ቀለበት ወልቆብሽ ነበር። ይሄ ቀለበት እርሶ ጋር ነበር? እንዲህ አሁን መቤቴ እሺ፣ ምረዳውት ነገር ይኖራል። አይ ብቻ በጸሎትሽ